ሰላም እንዴት ናችሁ? የፋና ቀለማት ቤተሰብ ጥየቃ ቤተሰቦቻችን፣ በዚህ ሰዓት አሁን የምገኘው ልደታ አካባቢ ነው። እዚህ ምን እግር ካላችሁኝ፣ ደግሞ ከ25 ዓመት በፊት ማለትም በ1992 ዓመተ ምህረት ወር ላይ ነበረ ለመጀመሪያ ጊዜ ከአዲስ አበባ የተለያዩ ቦታዎች የተወጣጡ የፖሊስን ለመቀላቀል የአዲስ አበባ ፖሊስን ለመቀላቀል የመጡ ወጣቶች ወደ ኮልፌ የፖሊስ ማሰልጠኛ ትምህርት ቤት የገቡት። ከዛ በኋላ ግን ከተመረቁ በኋላ ተበታትነው በተለያየ ሁኔታ ላይ ነበሩ። ዛሬ ግን ሃያ አምስተኛ ዓመታቸውን ሊያከብሩ ተገናኝተዋል። በእርግጠኝነት በጣም ብዙ ሳቅ፣ ብዙ ጨዋታ አለ። ዛሬ አብራችሁን ከቆያችሁ እሱን የምትመለከቱ ይሆናል። አብራችሁን ግቡ፣ እንቀጥላለን ሳዮ በጣም ደስ የሚል ጨዋታና ወሬ ላይ ስለሆኑ ለምን እስኪ ትንሽ ጨዋታቸውና ስሜታቸውን አልጋራም ብዬ ከዚህኛው ግሩፕ ልጀምር አስቤያለሁ። አመሰግናለሁ ማን ይባላል ስሞት? ኤርሚያስ አማረ። ዛሬ እንዴት ነው ቆይታ፣ ምን ይመስላል ከጓደኞች ጋር ተገናኘ? ዛሬ በጣም ደስ ይላል። በአመት በአመት ከሀያኛ አመት ጀምሮ ጀምረው በአመት በአመት እንገናኛለን። እኔ መምጣት የጀመርኩት ከ23ኛ ዓመት ጀምሮ ነው። ግን ዛሬ ደግሞ 25ኛ ዓመት ነው። በጣም ደስ ይላል። የብር ኢዮቤልዩ ዝግጅታ እያከበርን ነው። በጣም ደስ የሚል ስሜት አለው። ለምሳሌ ወጣት መሳይ ሽማግሌዎች ነን፣ ሁላችንም ወደ ማርጀቱ ትንሽ ገና አረ ገና ናቸው እንዴ! አምስት አመት በጣም ትንሽ ነው። ቆንጆ ጊዜ ይሁንላችሁ። ጥሩ የጨዋታ እና የተዝናኖት ጊዜ እንዲሆንላችሁ እንመኛለን። እሺ፣ እንቀጥላለን። ተመልካቾቻችን፣ የሌሎቹ ስሜት ምን ይመስላል የሚለው ደግሞ እንጋራለን። እንዴት ናችሁ? እንኳን አደረሳችሁ። በጣም በእርግጠኝነት ጥሩ ጊዜ እያሳለፋችሁ እንደሆነ ተስፋ አደርጋለሁ። ቆንጆ ነው አይደል? እስኪ ለሴት እድል አልሰጠውም ወደሱ አይደል ቅር እንዳይል እያስፈቀድኩም ጭምር እንዴ ነሽ እንዋወቅ እስኪ ኢንስፔክተር ቅድስት ወርቁ ይባላለሁ አሁንም በስራ ላይ ነሽ አዎ በስራ ላይ በጣም ደስ ይላል እንዴት አገኝሻቸው ጓደኞች በጣም ደስ ይላል ከዛሬ 25 አመት በፊት ያየዋቸውን አሁን በማግኘቴ እጅግ በጣም ነው ደስ ያለኝ ደስ ይላል በጣም ድባቡ በጣም ደስ ይላል። እንደገና ደግሞ የቆየ ሰው ማግኘት ደሞ ደስ ይላል። በልጅነት በእርግጠኝነት አስራዎቹ ውስጥም ሊሆን ይችላል ሀያዎቹ መጀመሪያ አካባቢ ላይ ያው ያገኙትን ሰው አሁን ደግሞ ከረጅም አመት በኋላ ማግኘት ደስ የሚል ይመስላል። የዛሬ 1225 አመት ማለት አስበሽዋል? ያ 18 ዓመት በጣም የልጅነት ህይወት ላይ ያለን ነው የተገናኘነው አሁን ደግሞ በዚህ ሁላችንም በተለየ ሁኔታ ላይ ሆነን መገናኘታችን እጅግ በጣም ነው ደስ የሚለው ከሁሉም ግን የማን ደነቀሽ እዚህ ውስጥ እንደው ካሉት የማን ተገረምሽ በማን ተገረምሽ የአመሃል በልሽ ስላለ ምንድን ነው ምንድን ያስገረምሽ የት ብሎ ሞላ ብሎ አየው ደስ ይላል በጣም ሳየ በጣም ነው የተደሰትኩት ብዙ ነገሮችን አሳልፈን እዚህ ቦታ ላይ በመድረሳችን ብዙ ታሪክ ነበረን እሱ ጋር አመሰግናለሁ እኔም በጣም ደስ ብሎኛል ስላገኘኋችሁ ተመልካቾቻችን ቆይታችን ይቀጥላል ካፍታ ቆይታ በኋላ ደግሞ ስንገናኝ ከተወሰኑት ጋር ጥቂት ቆይታ እናደርጋለን። ወደ መድረክ እንሄዳለን። ዛሬ በነገራችን ላይ በጣም ብዙ ዝግጅት ነው ያለ። ሰርፕራይዝም አለ ብለውኛል። እሱንም አብረን የምንመለከት ይሆናል። እንቀጥላለን። ቆይታችን ቀጥሏል። ተመልካቾቻችን በቤተሰብ ጥየቃችን ቀደም ሲል በመግቢያ እንደነገርኳችሁ የአዲስ አበባ ፖሊሶች ጋር እገኛለሁ። አብዛኞቹ ሙያ ቀይረናል ሲሉ ሰምቻለሁ። እንግዲህ ቀደም ሲል ስልክ ተደውሎልኝ ስለሆነ በጥቆማ የመጣሁት ነገር ግን እንዴት ነበረ ጊዜያቸው፣ ትዝታቸው ምን ይመስላል፣ ሕይወት ምን አስተማራቸው የሚለውን ደግሞ አብረን የምንከታተል ይሆናል። ስጠራ ቲጂ ነበረች የደወለችልኝ። ቲጂ አልኩሽ፣ ግን ሙሉ ስምሽን አስታውቂልንና እንጀምር አመሰግናለሁ። ትዕግስት ረፌራ እባላለሁ የሰባተኛ ኮርስ የዛሬ 25 ዓመት ምልምል ወታደር ነበርኩኝ። ዛሬ እንደ እግዚአብሔር ፍቃድ እንግዲህ ሙያ ቀይሬ፣ ግን ከቤቱ አልወጣሁም። ከዚህ ፍቅር አልወጣሁም። ከዚህ ህብረት አልጎደልኩም። ለዚህ ቀን ያደረሰን አምላክ እድሜያችንን ጨምሮልን ፈቅዶልን ሀያ አምስት አመት ቀላል አይደለም፣ በጣም ረጅም ጊዜ ነው እና የዛሬ ሀያ አምስት አመት ከቤት ወተን ለመጀመሪያ ውጭ ያደርንበት ቤት ይሄ ቤተሰብ ነው አብረውን የነበረው እና ለመጀመሪያ ጊዜ ውጭ ያደርነው ኮልፌ ፖሊስ ማሰልጠኛ ነው። ለመጀመሪያ ጊዜ ከቤተሰቦቻችን ውጭ ያገኘነው አዲስ ቤተሰብ ይሄ ቤተሰብ ነው። ስለዚህ እኔ ለዚህ ቤተሰብ ትልቅ ክብር አለኝ። ሁላችሁንም በጣም እንደምወዳችሁ ታውቃላችሁ፣ ሁሉ ጊዜ ስለምነግራችሁ ማለት ነው። እንኳን አደረሳችሁ፣ እንኳን እግዚአብሔር ረድቶ ለዛሬ ቀን አደረሰ። እንኳን አደረሳችሁ። ሲደወልልኝ እየጠየቅኳት ነበርና፣ ሰቨን አፖች ነን ምንድን ነው ምናምን እያልኩ ነበረ። ምንድን ነው እንደዚህ ያስባለው ስማችሁ? የቁልምጫ ስማችን ነው ሰቨን አፕ። በአዲስ ፖሊስ በ1992 ለሰባተኛ ዙር ነው የተመለመልነው ለዚህ ስልጠና ና ከዛ ሰበናፕ ላይ ያለችው ምልክቷ ይቻ ሲምቦሏ ከዛ በዛው ተመቸችን ና የቁልምጫ ስማችን ሆነች ከዛም ደግሞ የዚህ ትልቅ ቤተሰብ መጠሪያ ፍቅር የተሞላች፣ ሕብረት የተሞላች፣ አንድነት የተሞላች፣ ክብር የተሞላች ትልቅ አላማ የያዘች ሰቨን አፕ የምትባል ትልቅ ቤተሰብ የሚጠናባት ሰብ። እንቀጥላለን። አመሰግናለሁ። እንተዋወቅ፣ ማን ይባላል ስም? እኔ ፍሬው አበበ እባላለሁ፣ የሰባተኛ ኮርስ የፖሊስ አባል የነበርኩ ስድስተኛ ሻምበል ሶስተኛ የመቶ ሶስተኛ የጓድ። ስሙ ረዘመብኝ። እውነት ምንድነው ማብራሪያው ሲሰጠኝ ሁሉም ሰው እየሳቀ ነው። ማብራሪያው እንግዲህ ለትውስታ ነው። አሁን እኔ ባለፍኩበት የፖሊስ ሙያ እያንዳንዷን ነገር ጠንቅቀን ማወቅ ስላለብን ለእናንተም አዲስ ለሆናችሁት ወይም ደግሞ በዚህ ሙያ ላላለፋችሁት በቂ መረጃ እንዲኖራችሁ በማሰብ ነው። እንዴት ነበረ የተቀላቀልከው? ምንድን ነው ያሳደረብህ ነገር ፖሊስ? በጊዜው እኔ ወደ ተቋሙ እንድገባ ተነሳሽነት ከውስጥ የወጣው እነዚህን የመሳሰሉ ታላላቅ አባቶች እና ወንድሞቻችን በሰራዊት ቤት ውስጥ በሚሰሩበት ሰዓት የነበራቸው የፖሊሳዊ አቋም የፖሊሳዊ ፍቅር ብቻ፣ በአጠቃላይ የሚያሳዩት የነበረው ለስርዓቱ ተገዥነት እና አንዳንድ ነገሮቻቸውን ስናይ ለሙያው ያለውን ክብር፣ እውነት ነው። እነሱ እነሱን በማየት እኛም፣ እኔ በበኩሌ ማለት ነው፣ እንደ ራሴ እነሱን በማየት ነው እንደነሱ ብሆን የሚለውን ነገር ይዤ የገባሁት። አሁን በምን ሙያ ላይ ነህ? አሁን በባንክ ሙያ ላይ ነው ያለሁት። ባንክ ነው የምሰራው። በትርፍ ሰዓት አርቲስትም ነኝ። ፊልሞች እሰራለሁ እንግዲህ ከአስራ አምስት በላይ ፊልሞች ሰርቻለሁ። ስለዚህ ዘርፈ ብዙ ሆነሃል። እውነት ነው። ደስ ይላል በጣም። እኔ ብዙ ጊዜ ስለ ፖሊስ ሳስብ ወይም ውትድርና ሳስብ፣ ስልጠናው በጣም ከባድ ይመስለኛል። የስልጠናው ጊዜ እንዴት ነበር? ያው የስልጠናው ጊዜ እንዳልሽው ከባድና ፈታኝ ነው። ምክንያቱም እኛ ከቤት ወተን ምንም ነገር ሳናቅ በፍቅር ብቻ በፖሊሳዊ ሙያን ፈልገን የገባ ነው እና ፈልገ በገነባንበት ወቅት ግን ያው በማሰልጠኛ ደረጃ ላይ ያሉ የሚሰጡ ትምህርቶች እና ስልጠናዎች አሉ። አልጋ ባልጋ ነው አልገጠመም። ለዚህ ነበር እንዴ አልክ? አዎ ያስብላል። ግን ወደ መጨረሻ አካባቢ ላይ ያው ስልጠናውን ወስደን ዛሬ ላይ ባለን የሚውት ራሱ እንጠቀምበታለን። ሰላማዊ ኮርስ እርግብ ኮርስ ነው። በወቅቱ ደሞዝ ተብሎ የሚሰጠን ስልጠና ላይ ወደ 72 ብር አካባቢ ነው። የተለያዩ የልማት ስራት የልማት ስራዎችን ሰርተናል። ለምሳሌ አል ከግቢ የጥበቃ ቤት አንስቶ እስከ መቆሚያ ማማዎችን አንዳንድ ነገሮችን ልማታዊ ነገር ላይ የዋልን ሰዎች ነን። ሰባ ሁለት ብር ተሰጥቶን ሰባ ብር አዋጣ ከተባለ የሚያዋጣ ኩርስ ነው፣ የምታዩ ሰው በሙሉ ማለት ነው። እና በዛም የተነሳ አሰልጣኞቻችን እርግብ ኩርስ ብለውናል። ልክነኛ ከእርግቦቹ ጋር ነው ምን ቆየው። እናመሰግናለን። በጣም ደስ የሚል ጊዜ እያሳለፍን ነው። ወደ አንቺ ያልፋለሁ። ኢንስፔክተር አልማዝ አባይነህ እባላለሁ። አሁን ላይ በአዲስ አበባ ፖሊስ ህዝብ ግንኙነት የቴሌቪዥን ፕሮግራም ማዘጋጅ ነኝ። ቴሌቪዥን ክፍልም ተወክዬ በኃላፊነት እየሰራው ነው ያለሁት። ቅድም መግቢያሽ ላይ የምንሰማው ስገባ ኪሎ ያልሞላ ብሎ ነበር አለሽ። እኔ ተመልካቼ የሚሰማ ደስ ይለኛል። ፖሊስ ስንመለመል በቀበሌ ነው ማስታወቂያ የሚወጣው። በዛን ጊዜ ቀበሌ ይወጣል፣ ከዛ ወረዳ ይሄዳል፣ ዞን ይሄዳል። እኔ ከቀበሌ ራሱ ኪሎ ያይሞላ ሲጀመር ራሱ ማለት ነው ማለት ነው 48 47 49 ከፍተኛው ሀምሳ ነው የሚፈለገው የነበረው። ሲሄድ 48 ሆንኩኝ። እስኪ ወደ ወረዳ ስታልፊ ኪሎች ሊጨምር ይችላል ብለው ከቀበሌ አሳለፉ። ተስፋ ካለሽ ተስፋ ካለ ተብሎ ማለት ነው እንዲህ ሀያ አምስት ዓመት ልከርምበት። ከዛ ወረዳ ላይ ሲሄድ ከመመዘኔ በፊት አትክልት ቤት አለ አጠገቡ። ኪሎይን ተመዘንኩ እዛ ጋ ማለት ነው 48 ነኝ። ምን ይሻላል ስል አንድ ኪሎ ሙዝና ውሃ ጠጪ ተባልኩኝ። ማለት ተራይ ሲደርስ ልክ ሰልፍ አለ ተራይ ሲደርስ ልብላ ማለት ከቆየሽበት ኪሎሽ እንትል ሊል ይችላል ደግሞ ማለት ነው። ልክ ኪሎዬ እንዲሞላ ወደ ሚዛን ልወጣ ሰዓት ላይ አንድ ኪሎ ሙዝ ወጣ አጣውኝና በላሁና ልክ ተራይ ሲደርስ ተመዘንኩኝ። ስመዘን ሙሉ ሀምሳ ላይ ሆንኩኝ ማለት ነው። ስንት ነው ብትይኝ አይነገርም አ ትምህርቴን እንደጨረስኩኝ ጥልፍ ነው ዲዛይኒንግ ምናምን ነው እንትን የምልህ እዚህ ጋ አሁን የምታያቸው አባሎች ጠቅላላ የለበሱት የኔ ልብስ ነው እኔ እኮ ምኑ ነው ያማረባቸው እላለሁ የሴቶችንም የወንዶችንም አብዛኛው አንድ አይነቱን የምትመለከቱት የኔ ስራዎች ናቸው በጣም ደስ ይላል እናመሰግናለን በጣም እንቀጥላለን ወደርሷል ፈል ነው ስሜ ኢንስፔክተር እየውም ጫመዳ ነው ባሉ ወደ ፖሊስነት ለመግባት የወሰኑበትን ጊዜ ያስታውሱኝ እስኪ። ኦኬ እኔ እንኳን ያው የወታደር ልጅ ነው ቤተሰብ መሰረቱ። አባቴም በንጉሱ ጊዜ አንጋች ነበረ። ከዛም በኋላ ደርግ ላይም ሰርቶ ስለነበረ ያው ዩኒፎርም ስተኩስ ጫማ ሶለውል ስላደኩ ስለነበር ያባቴ ያን የደንብ ልብስ የመልበስ ፍላጎት ነበር እና ከዛ በኋላ ልክ ያው ትምህርት እንደጨረስን ሰባተኛ ኮርስ ቅጥር ሲወጣ ያው ፖሊስነት መግባት ስለነበረብኝ ፖሊስ ገባው። ከዛ ባለፈ ደግሞ ዋናው ስራ የህዝብን ሰላም ማስጠበቅ ነው እና እኛም በሰላም ወተን ለመግባታችን የእናንተ መኖር በጣም አስፈላጊ ነው። ለመጀመሪያ ጊዜ ስራ እንደጀመሩ በጣም የሚያኮራ ስራ ሰራው ያሉትን ያስታውሱኝ። የመጀመሪያ ጊዜ እንግዲህ ያው የቀኑን በትክክል እንዲኖው መናገር አልችልም ግን መጀመሪያ ከስልጠና ከወጣሽ በኋላ የምትሰሩ የወንጀል መከላከል ስራ ነው። የአዳር ክፍለ ጊዜ ነው እና ከአንድ ታጋይ ሴት ጋር ተመድብ ያለው አጋጣሚ እሷ ኢንፋክት የኛ ኮርስ ልጅ ናት እና እኔ ለአንቻ ጣቢያ አካባቢ ነበር መሰራት ፍላሚንጎ የሚባል አካባቢ ላይ ስለነበረ ሌሊት በዛች በቀጭኑ ቦታ ላይ ሌቦች አጋጣሚ የሆነ ሱቅ ለመክፈት ይሞክራሉ እና ያው ሰልጣኝ ስቶች እንትን አዎ፣ እንጂ ከነሱ ጋር መጨረሻ ላይ ያደረግነው ሩጫ በጣም እንትን ነው እና የሌባው መልስ በጣም ነው ያዝናናየ። ማለት እየተከተልነው ከሄድን በኋላ ወደ ወንዝ ከገባ በኋላ ወንዙ ውስጥ ተሻገው ምናለኝ እኔ ከሴት ጋር መሆንባ አልሸሽም ነበር። በጣም ነው የሚያ አንዱ በጣም ፖሊስ ላይ መጀመሪያ ጊዜ የገጠመኝ ነገር ነው። እኛም ለመያዝ በእርግጥ አልያዝ ነው ካለው በጣም የሚያስቸግረው ግን ከዚህ ውስጥ ማን ነበር? እሳቸው ግን ቅድምም በጣም ብዙ ሰው ሲጠቅሳቸው ነበርና አስጨፋሪያችን ነው የጠቅላላ የሻለቃው ምናምን ስፖርት እንሰራ ምናምን የወታደር ስራ እንትን ይፈልጋል። ሞቲቬሽን በጣም ያነቃቃን ሰው ነው እሱና ያው እሱን ሁሉም ሰው ያስታውሳል። አልጠፋም ጭፈራው ወይስ ጠፍቷል? አለ በቃ እጠብቃለሁ ነው በኋላ። እሺ እናመሰግናለን። በጣም ተመልካቾቻችን፣ ቆይታችን ይቀጥላል። በቤተሰብ ጥየቃ ሰዓታችን ላይ እንገኛለን። ደስ የሚል አዝናኝ ቆይታ እያደረግን ነው። ከ ሀያ አምስት ዓመታት በኋላ ተገናኝተዋል አንዳንዶቹ አንዳንዶቹ ደግሞ 20 ዓመት ላይ ተገናኝተዋል ከተለያዩ፣ ዛሬ ግን የብር ዮቤልዮ በዓላቸውን እያከበሩ ነው። ወደ አንተ አልፋለሁ። ኢንስፔክተር ግርማ ዱቢ ይባላሉ። በጣም የተከበረና በጣም ደስ የሚል ሙያ ነው። ቀደም ሲልም እንዳልኩት ሀገርን ለማስጠበቅ ሕዝብም ደግሞ በሰላም ወጥቶ እንዲገባ የእናንተ መኖር አስፈላጊ ነው። በዚህ ውስጥ ግን ሕዝብን በማገልገል ውስጥ የማትረሳው ምርቃት ወይም የማትረሳው ምስጋና እስሰሪ የምታስደስትዋለህ የምታስከፍዪው፣ እርግማኑም ይኖራል፣ ምርቃቱም ይኖራል፣ ምንም ክርክር የለውም። ግን እዚህ ያቆየን አሁን ላይ ማለት እንድንቆይ ያደረገን የሰራናቸው መልካም ስራዎች ናቸው እንጂ እሱ ብቻ አይደለም። ቤተሰብ ጭምር ይደርሳል። ክፉ ቀን የማታስታውሰው የምርቃት እንደ ምክንያት አሁን በግልጽ አሉ ብዙ እንባቸው የታበሰላቸው ሰዎች እ እናመሰግናለን ቆይታችን ይቀጥላል ተመልካቾቻችን አንድ ሰው ታወቅ እንደሰማሁት ከሆነ እንዴት ቁመቱ ሞልቶ ራሱ ፖሊስ ሆኖ እንደተመዘገበ እና እንደገባ አናውቅም ብለውኛል ሚስጥር አዋቂዎች እማን ይባላል ስም ታወቀ ስሜ ደሳለኛ አድማስ ይባላለሁ ሰባት ኮርስ የቁመቱ ጉዳይ ከተመለመልነው ውስጥ አብዛኞቹ ረጃጅሞች ናቸው እና ትደረደር ያለች እንትኑን ከማሰልጠኛ ስንገባ ረጃጅሞች ናቸው በሙሉ አብረ የሄዱት ከኔ አካባቢ ላይ እኔ ደግሞ ፎርቹኔት ላይ አጭረኝ በጣም። እና እነሱ እያሳጡ ነ አንተ አጭረኝ አይደለም። እና በወቅቱ የማሰልጠኛ አዛዥ የነበሩት መቶ አለቃ ፍተየስ ይባላሉ። እንደዚህ ነው የመጡት። እና እያዩን ማለት ነው ቁመት እያዩ እኔ ጋር ሲደርስ ባዶ ሆነ ነውጣ አልፈን የመጣ ግን እዛው ጸሎት አድርጊያለሁ፣ ያን አንድ ሰከንድ ይሁን ምናምን አድርጊያለሁ፣ እና ጨምሮልኛል ፈጣሪ ለአንድ ምናምን ነው ያለፍኩት። ወዳንሽ ተመልሻለሁ። ዛሬ እንደዚህ ተሰባስባችኋል፣ ግን በተለይ የምትረዳዱበት የምትገናኙበት ሁኔታዎች አሉ። ልክ በደምና በስጋ የተዛመደ አይነት ቤተሰብ ነውና ቤት አለን የራሳችን ቤት፣ የራሳችን ጓደኞች የሆኑ ልጆች የቴሌግራም እና የፌስቡክ ፔጅ ከፍተውልናል። ጠዋት እንደናደራችሁ ይባላል። የሚገርም ቤት ነው። ቁም ነገራችን በጣም ብዙ ነው። ቀልዳችንም እንደዛው ፈታ ዘና የምንልበት ቁም ነገራችን በጣም ብዙ ነው። ለዚህ እኔ ማንን ማመስገን እፈልጋለሁ? ልክ እንደ ጥሩ በኛ ጥሩ መሰረት ያለው ቤት እንድንሆን ያደረጉን የቀለም የስነ ምግባር አስተማሪዎቻችን ይኸው ዛሬም ከእኛ ጋር አሉ። እግዚአብሔር ረድቶን በህይወት በጤና ጠብቆን እኛም እነሱን እንድናመሰግን እግዚአብሔር ፈቅዶልናል። ይህን ህይወት ዛሬ ለእኛ ስለሰጡን እነሱን በጣም እናመሰግናቸዋለን። ጥሩ አድርገው ስለቀረጡ እናመሰግናለን። ዚህ በድጋሚ እንኳን አደረሳችሁ፣ እንኳን አደረሳችሁ። እናንተንም ፋና ቴሌቪዥን ቤተሰብ ጥየቃ ከእናንተ ጋር ጥሩ ጊዜ ስላሳለፈ ደስ ይለናል። ከፕሮግራሙ አዘጋጆች እንደሰማሁት ግን አሁን የሰርፕራይዝ ሰዓት ነው። ስለዚህ ሰርፕራይዙን አብረን እንካፈላለን። ከዛ የፕሮግራማችን መዝጊያ ይሆናል። እናንተ ደግሞ በደንብ ትጫወታላችሁ፣ እኛ ግን ሜል ስላለብን ማለት ነው። ቆንጆ ጊዜ ስላሳለፍን ደስ ብሎናል። እንቀጥላለን። ተመልካቾቻችን ቤተሰብ ጥየቃ ሰዓት ላይ ትገኛላችሁ። ከዛ በፊት የማውቀው ነገር የለም። ግን እግዚአብሔር የተመሰገነ ይሁን። በሰበናፕ ትውውቅ ይመስለኛል። ጥንድ ጥንዶ ነው እዚህ ደርሰዋል። እንኳን ለዚህ ያበቃችን እንኳን ለዚህ ያበቃን እግዚአብሔር ይመስገን ለዚህ ያደረሰን። እነዚህም ጥንዶች ካባ የማልበስ ስነስርዓት ነው የምናደርገው። ይቀጥለዋል ተመልካቾቻችን፣ ደስ የሚል ጊዜን እያሳለፍ እንገኛለን። ሰበና ፖች ዛሬ ለተለያዩ ጥንድ ለሆኑ የዚህ ማህበር አባላት ምናልባት ግንኙነታቸውን ብንጠይቅ ሁሉም እዚህ ሊሆን ይችላል የተገናኙት። አላውቅም ምን እንዳገናኛቸው ራሱ። ግን ከአንድ ጥንዶች ጋር ቆይታ ላድርግ፣ አደለ የሁሉንም ይወክላል ብዬ ነው። ማን ይባላል? ስም እንተዋወቅ። እንኳን ደስ ያለ፣ እንኳን ለዚህ ቀና፣ እንኳን አብሮ ደሳለን። አመሰግናለሁ እኛ ከማሰልጠኛ 25 ቢያንስ 27 ዓመት ይሆናል ማለት ነው። አሁን ያለን ጊዜ ከነሱ እድሜ ይበልጧል። አዎ ከፖሊስ ቤት 25 ዓመት በደንብ ግንኙነታችንን ያጠበቀ ነው። ግን 25ኛ ዓመት ይሄ 25 ዓመት እዛው ማለት ነው ኮልፌ። አዎ እንጂ ሁለት ዓመት ከዛ ቀደም ብለዋል። ትውውቅ ነበራችሁ? አርት ተመስገን ነው እኔ ግን ማሰልጠኛ ውስጥ ነው፣ ጓደኝነት ማስቀጠል ከባድ ይመስለኛል። ምክንያቱም ህጎች ይኖራሉ ብዬ አስባለሁ። ፈታኙ ጊዜ ምን ነበረ? ፈታኙ ነገር ምን ነበር? በነገራችን ላይ ማሰልጠኛ ግቢ ላይ አሰልጣኞቻችንም የሚያውቁናል። አንድም ቀን ምንም ነገር አድርገን አናቅም፣ የግቢውን ህግና ስርዓት አቅርለለ በዚህ ላይ የእውነት ነው የምነግራቸው እኛ ጓደኛ ማን ነው የሚባል እስኪደን ድረስ ይጠይቁን ነበርና፣ አዲስ የሚባል ጓደኛ ነበረንና ሁል ጊዜ የሱ ጓደኛ ነች የማን ነች እያሉ ነበርና የሚጠይቁን። በእውነት ማሰልጠኛ ግቢ ላይ ምንም ነገር አድርገና አናውቅም። እሺ፣ እናመሰግናለን ስለተገናኛችሁ፣ እኛም ደግሞ እንድንሰባሰብ ምክንያት ስለሆናችሁ፣ ይሄንን ስብስቡን ባጠቃላይ እናመሰግናለን መሰግናለን። ሁላችሁንም ደግሞ የተባረከ ትዳር ይሆንላችሁ ከ25 ዓመት በኋላ ይቀጥሉ ለማለት እንወዳለን። እናመሰግናለን። እንግዲህ ብዙዎች ስዳር የመሰረቱበት ማሰልጠኛ ነው። ዛሬ ደግሞ እንደዚህ ተሰባስበው ጥሩ የሃያ አምስተኛ አመት ጊዜያቸውን እያከበሩ ነው። ብቻቸውን አይደሉም። መምህራኖቻቸው አሰልጣኞቻቸውም ጭምር አብረዋቸው አሉ። ከነሱ መካከል ጋዜጠኛ መላኩ አብሮኝ ይገኛል። መለይ ስለተገናኘን ደስ ብሎኛል፣ በጣም ደስ ብሎኛል። እኔ አሰልጣኝ መሆንን አላውቅም ነበር። እንደውነት ቅድም ሲወራ ዞር ስላለ የህዝብ ግንኙነት መምህር ነበርኩኝ ሁላችሁም በዚህ መጠን ተዘጋጅታችሁ የብር ኢዮቤልዩ በዓላችሁን ለማክበር በአንድ ላይ በመገኘታችሁ መገኘታችሁ ብቻ አይደለም የቀድሞ መምህራኖቻችንን እኔ ራሴ ዛሬ ከረጅም ዓመታት በኋላ ያየዋቸውን መምህራኖች እንዳገኘ ምድል ስለፈጠራችሁልኝ እናንተንም ስላየሁኝ በዚህ መጠን ደግሞ ለቁም ነገር በቅታችሁላችሁን በያላችሁበት ቦታ ማህበረሰባችሁን የምታገለግሉበትን መሰረት ያሳሳችሁን ፖሊስ የምታስቡበትን በመሆኑ በተለያየ ስራ መስኪ ያላችሁ ልትኖሩ እንደምትችሉ ታሳየ ማድረግ እና እዚያው ፖሊስ ቤት እያገለገላችሁ ያላችሁና እስካሁን ድረስ የቆማችሁለትን አላማ ለመወጣት የቆማችሁ ሰዎች በቁርጠኝነት እዚህ ያላችሁ ሰዎችን ማየት ስለቻልኩኝ በጣም ደስ ብሎኛል። እግዚአብሔር አክብራችሁላችሁም እንኳን እኔ ደግሞ እኔ ደግሞ እነዚህን ካባ ያለበስካቸውን ጥንዶች ሳትመርቅ አትሄድም ባይ፣ ለምርቃት በቅተናል፣ ሸብተናል። ስለዚህ እኔ በጣም የተለየ ነገር የሆነብኝም እሱ ነው። እንግዲህ በአንድ ኮርስ ውስጥ ያሉ ሰዎች ናቸው። እንደገና ደግሞ ያንን በማሰልጠኛ ትምህርት ቤትም በስራ ዓለም የነበራቸውን ቆይታ ያጠናከሩበትን ቤተሰብ ፈጥረዋል። ጋብቻችሁ ላፈራው ፍሬ ለነበራችሁበትና ለቆያችሁበት፣ ለሌሎችም ምሳሌ ስለምትሆኑ እግዚአብሔር አሁንም ትዳራችሁን ይባርክላችሁ፣ አርጁ አንድ ላይ ጃጁ፣ በልጆቻችሁ ተባረኩ እና መልካም ዜጋ አፍሩ ነው። እናመሰግናለን። ጋዜጠኛ መላኩ ቀጥለናል። እኔ ቅድም ሲያስጨፍር ነበር ሲባል የሰማሁትን ሰው መድረክ ላይ አስወጥቼ ካላስጨፈርኩ አልሰናበትም ብያለሁ ተመልካቾቻችን። ቆይታችን ግን በጣም ደስ ይል ነበረ። እኔ በግሌ በጣም ወድጀዋለሁ፣ እናንተም እንደወደዳችሁት ተስፋ አደርጋለሁ። ባክ ወደ መድረክ ነው ምንም ብናረጅ ምንም ብንሸብት የወጣ ነው? በመምህራኖቻችን በአሰልጣኞቻችን ነው እስካሁን ይኸው፣ ከእነ ምልመላችሁ ጅምር ቀጥ ቀጥ እንዳሉ ነው። እኛም በነሱ ወተን ቀጥ ቀጥ እንዳሉ ትንሽ የተወሰንን ሰዎች አለን በቁጥር ጎርበጥ ጎርበጥ ያለን። ስለዚህ እኛ ደግሞ ወደ ቦታችን እንመለሳለን። መምህራኖቻችን ከጉልበት የሸብረከው እጅግ አመሰግናለሁ። እንኳን ደም እየሰጣችሁ በእውነት ነው የምላችሁ፣ በደም ስራችን ነው የሰጡን ትምህርቱን። ያው እንደ እናትና እንደ አባት ልጅ የምታዩት ነው። ወልደን ከብደን ለዚህ በቅተናል። ክብር ለስሙ ይሁን።